እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የወይራ ዘይት መጠጣት ይቻላል ወይንስ ደግሞ አይቻልም፣ የወይራ ዘይትን መጠጣት የሚሰጠውን ጥቅሞቹን፣ ጉዳቱን እናም እንዴት መጠቀም እንዳለባችሁ፣ የወይራ ዘይትን መጠጣት የሌለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በቴሌግራም ቻናል ላይ ጥያቄያችሁን መጠየቅ የምትችሉ ይሆናል ማለት ነው። የቴሌግራም ቻናል ሊንኬን ከታች በዲስክሪፕሽን ቦክስ እና በኮመንት የመጀመሪያ ቦክስ ላይ የምታገኙት ይሆናል ማለት ነው። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የወይራ ዘይትን መጠጣት ሙሉ በሙሉ ይቻላል። እንዲሁም ይህ ልምምድ ለዘመናት በሜዲትራኒያን ባህሎች ውስጥ የተለመደ ነው። በተለይም ኤክስትራቨርጂን ኦሊቭ ኦይልን መጠጣት ብዙ የጤና ጥቅሞችን ሊሰጥ ይችላል። ነገር ግን በአስተማማኝ እናም ውጤታማ በሆነ መንገድ ለመጠጣት ጥቅሞቹንም ጉዳቶቹንም እናም እንዴት መጠጣት እንዳለባችሁም ማወቅ ተገቢ ነው። የወይራ ዘይትን በተለይም ኤክስትራቨርጂን ኦሊቭ ኦይልን በመጠጣት የምታገኙትን ድንቅ ጥቅሞችን በዝርዝር ልንገራችሁ። አንደኛ በጤናማ አንሳቹሬትድ ቅባቶች የበለጸገ ነው። በወይራ ዘይት ውስጥ ያለው ዋናው ፋቲ አሲድ ኦይሌክ አሲድ ከጠቅላላው ዘይት ውስጥ 73% ገደማውን ይይዛል። ይህ እንግዲህ የሰውነት መቆጣትን ወይም ደግሞ ኢንፍላሜሽንን ይቀንሳል። በልብ በሽታ የመያዝ እድልንም ይቀንሳል። ጤናማ የኮሌስትሮል መጠንንም ለመጠበቅ ይረዳል። ሁለተኛ፣ በአንቲ ኦክሲዳንትም የበለጸገ ነው። እንደ ኦይሌሮ ፔን ታይሮሶል እናም ሃይድሮክሲ ታይሮሶል ያሉ ፖሊፊኖሎችን ይዟል። ጥቅሞቹም የኦክሲዲቲቭ ጭንቀትን ይዋጋል። የደም ቅባቶችን ወይም ደግሞ ፋትን ከኦክሳይድ ይከላከላል። የሴሎችን ጤንነትናም ረጅም እድሜ መኖርንም ይደግፋል። ሶስተኛ አንቲኢንፍላማቶሪ ባህሪያትም አለው። በኤክስትራቨርጂን ቨርጂን ኦሊቮይል ውስጥ የሚገኘው ኦሊዮካንታ ልቅ እንደ አይቡፕሮፊን ኢንፍላሜሽንን በመቀነስ ይሰራል። እንደ አርትራይተስ ሜታቦሊክ ሲንድረምናም የልብና የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታዎች ያሉ ስር የሰደዱ የሰውነት ኢንፍላሜሽን ችግሮችን ሊረዳ ይችላል። አራተኛ የልብ ጤናን ይደግፋል። ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ያሻሽላል፣ እናም ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ይቀንሳል። የደም ግፊትን ለመቆጣጠር እናም የኢንዶቴሌም ተግባርንም ለማሻሻል ይረዳል። አምስተኛ የምግብ መፈጨትን ያበረታታል። የሐሞትናም የጣፊያ ኤንዛይሞችን ምርትን ያበረታታል። የአንጀት እንቅስቃሴን በመቆጣጠር የሆድ ድርቀትንም ይቀንሳል። የምግብ መፍጫ ትራክትን ሽፋን ከጉዳት ይከላከላል። ምናልባትም የጨጓራ ቁስለት ወይም ደግሞ የጨጓራ በሽታንም ለማከም ይረዳል። ስድስተኛ የአንጎልን ተግባርም ይደግፋል። ኦይሌክ አሲድና ፖሊፊኖሎች የአንጎል ሴሎችን ትክክለኛነት ወይም ደግሞ ስራውን ይደግፋሉ። አንዳንድ ጥናቶችም እንደሚያመለክቱት ኤክስትራ ቨርጂን ኦሊቭ ኦይል እንደ አልዛይመርስ ያሉ የነርቭ ዲጀነሬቲቭ በሽታዎችን ለመከላከልም ይረዳል። ሰባተኛ የደም ስኳር መጠንንም ይቆጣጠራል። የኢንሱሊን ስሜትን ወይም ደግሞ ሴንሲቲቪቲን ሊያሻሽል ይችላል። ከምግብ በኋላ የሚከሰተውን የደም ስኳር መጨመርንም ይቀንሳል። የሰውነት ክብደትንም ለመቆጣጠር ይረዳል። በካሎሪ ከፍተኛ ቢሆንም የሙሉነት ስሜት ወይም ደግሞ የጥጋብ ስሜት እንዲሰማችሁ እናም አጠቃላይ የካሎሪ መጠንን ለመቀነስም ይረዳል። የደም ስኳርን እናም የምግብ ፍላጎትን ለማረጋጋት ይረዳል። ስምንተኛ የጉበት ጤናን ይጠብቃል። የጉበትን መርዝ የማስወገድ ሂደትን ያበረታታል እናም ስባማ የጉበት በሽታን ይከላከላል። የጉበት ኢንዛይም ፕሮፋይሎችንም ያሻሽላል። ዘጠነኛ ለቆዳ እናም ለፀጉር ጥቅሞችንም ይሰጣል። ቆዳንናም ፀጉርን ከውስጥ ይመግባል። እርጥበትን፣ የመለጠጥ ችሎታውን እናም ብሩህነትንም ያበረታታል። እንደ ኤግዜማ ብጉርናም፣ ደረቅ ቆዳ ያሉ ችግሮችንም ሊረዳ ይችላል ማለት ነው። ስለዚህ የወይራ ዘይትን መጠጣት እነዚህን ድንቅ ጥቅሞችን እንድታገኙ ይረዳችኋል። የወይራ ዘይትን መጠጣት ይቻላል። ታዲያ የወይራ ዘይትን በመጠጣት ሊኖሩ የሚችሉ ወይም ደግሞ ሊከሰቱ የሚችሉ አደጋዎች ወይም ደግሞ የጎንዮሽ ችግሮችን እነግራቸዋለሁኝ። የወይራ ዘይትን መጠጣት በአጠቃላይ ደህንነቱ የተጠበቀ ቢሆንም የወይራ ዘይትን መጠጣት በአንዳንድ ሰዎች ላይ ግን ችግርን ሊያስከትል ይችላል። እነዚህም አንደኛ ከፍተኛ የካሎሪ ይዘት አለው። አንድ የሾርባ ማንኪያ የወይራ ዘይት ወደ 120 ካሎሪን ይይዛል ከአጠቃላይ የካሎሪ መጠን ጋር ካልተመጣጠነ ከመጠን በላይ መውሰድ የሰውነት ክብደት እንዲጨምር ሊያደርግ ይችላል። ሁለተኛ የምግብ መፈጨት ችግር ነው። በአንዳንድ ሰዎች ላይ የምግብ መፈጨት ችግር ሊፈጥር ይችላል። በተለይም ለመጀመሪያ ጊዜ ስትጀምሩ እንደ ማቅለሽለሽ፣ ልቅ የሆነ ሰገራ ወይም ደግሞ የሆድ ቁርጠትንም ሊያስከትል ይችላል። ሶስተኛ የአለርጂ ምላሾች ነው። ይህ አልፎ አልፎ ነው የሚከሰተው፣ ግን ሊከሰት የሚችል ነው። ምልክቶቹም እንደ ሽፍታ፣ ማሳከክ፣ እብጠት ወይም ደግሞ ኢንፍላሜሽንን ሊያስከትል ይችላል፣ ወይም ደግሞ የመተንፈስ ችግርንም ያስከትላል። አራተኛ ከመድኃኒቶች ጋር መስተጋብር ሊፈጥር ይችላል። የወይራ ዘይት የአንዳንድ መድኃኒቶችን መምጠጥን ሊያሻሽልና ኃይላቸውንም ሊጎዳ ይችላል። በራሱ መጠነኛ የደም መርጋትን የመከላከል ውጤት ስላለው የደም ማቅጠኛ መድኃኒቶችን ውጤትን ሊጎዳ ይችላል ማለት ነው። ስለዚህ እነዚህ የወይራ ዘይትን በመጠጣት ሊከሰቱ የሚችሉ የጎንዮሽ ችግሮች ናቸው። የወይራ ዘይትን ታዲያ ከመጠጣት መቆጠብ ወይም ደግሞ መጠንቀቅ ያለባቸው እነማን ናቸው የሚለውን ደግሞ አሁን በዝርዝር እነግራችኋለሁኝ። አንደኛ ክብደትን ለመቀነስ የሚሞክሩ ሰዎች ናቸው። የካሎሪ መጠናቸውን ማስተካከል ስላለባቸው የወይራ ዘይት እንግዲህ በከፍተኛ የካሎሪ ይዘቱ ምክንያት ያለ ፍላጎታቸው አጠቃላይ የዕለት ተዕለት የካሎሪ መጠንን ሊጨምር ይችላል ማለት ነው። ስለዚህ ክብደትን ለመቀነስ እየሞከራችሁ ከሆነ በአንድ የሾርባ ማንኪያ የወይራ ዘይት ውስጥ ወደ 120 ካሎሪ ስላለ ብዙ የምትወስዱ ከሆነ ክብደትን ሊጨምርባችሁ ይችላል ወይም ደግሞ ክብደታችሁን ለመቆጣጠር አዳጋች ሊያደርገው ይችላል። ሁለተኛ የሃሞት ከረጢት ችግር ያለባቸው ግለሰቦች ናቸው። የወይራ ዘይት እንግዲህ የሃሞት ምርትን ያበረታታል። ይህም ህመም ወይም ደግሞ የሃሞት ጠጠር ችግሮችን ሊያስከትልባችሁ ይችላል። ሶስተኛ፣ ተቅማጥ ወይም ደግሞ አይቢኤስ ወይም ኢሪቴብል ባውል ሲንድረም በሽታ ያለባቸው ሰዎች ናቸው። በተለይም በብዛት ከተወሰደ የእነዚህን ህመሞች ምልክቶቻቸውን ሊያባብሰው ይችላል። አራተኛ፣ አንቲኮግላንስ መድኃኒቶችን የሚወስዱ ሰዎች ናቸው። የወይራ ዘይት የደም ማቅጠኛ ውጤት ሊኖረው ይችላል። ዋርፋሪን ወይም ደግሞ ተመሳሳይ መድኃኒቶችን እየወሰዳችሁ ከሆነ ሐኪማችሁን አማክሩ። አምስተኛ የአለርጂ ችግር ያለባቸው ግለሰቦች ናቸው። ምንም እንኳን አልፎ አልፎ ቢሆንም አንዳንድ ሰዎች ለወይራ ዘይት ምላሽን ሊሰጡ ይችላሉ። ስድስተኛ የስኳር ህመምተኞች ናቸው። በተለይም ከካርቦሃይድሬት ምግቦች ጋር ከተዋደ የስኳር ህመምተኞች የደም ስኳር መጠንን በቅርበት መከታተል ይኖርባቸዋል ማለት ነው። ስለዚህ እንደነዚህ አይነት ችግር ውስጥ ካላችሁ የወይራ ዘይትን ባትጠጡ ይመከራል። ታዲያ የወይራ ዘይትን እንዴት መጠጣት እንደሚቻል ደግሞ አሁን በዝርዝር እነግራችኋለሁኝ። አንደኛ ትክክለኛውን የወይራ ዘይት አይነትን መምረጥ ነው። ሁልጊዜም ቢሆን ኤክስትራ ቨርጂን ኦሊቭ ኦይል የሆነ የወይራ ዘይትን ምረጡ። በፖሊፊኖልስ የበለጸገ መሆን መቻል አለበት። ቀላል ወይም ደግሞ የተጣሩ አይነቶችን ማስወገድ ያስፈልጋል። የወይራ ዘይትን ስትገዙ ኤክስትራቨርጂን ኦሊቭ ኦይል መሆኑን አረጋግጡ። ሁለተኛ ደግሞ የምትወስዱት መጠን ነው። በአጠቃላይ እንግዲህ በቀን ከአንድ እስከ ሁለት የሾርባ ማንኪያ መጠቀም ይመከራል። ከሰውነታችሁ ጋር መቻቻሉ ለመገምገም በአንድ የሾርባ ማንኪያ ጀምሩ። ጠዋትና ማታ ላይ መጠጣት ይቻላል። ከሰውነታችሁ ጋር ከተላመደ በኋላ እስከ ሁለት የሾርባ ማንኪያ መጨመር ወይም ደግሞ መጠቀም ትችላላችሁ። ሶስተኛ ደግሞ ለመጠጣት የተሻለውን ጊዜ መምረጥ ነው። ጠዋት በባዶ ሆድ መጠጣት በጣም ጥሩ ነው። የአንቲኦክሲዳንት መምጠጥን ሊያሻሽል እናም የምግብ መፍጨትንም ሊያነቃቃ ይችላል። ከምግብ በፊት የምግብ ፍላጎትን ሊቀንስ እናም የደም ስኳር ቁጥጥርንም ሊያሻሽል ይችላል። ቀጥታ በማንኪያ ጠጡት፣ ወይም ደግሞ ከማንኪያ ወደ ስኒም ወደ ግላስም ጨምራችሁ መጠጣት ትችላላችሁ። እንዲሁም ከሎሚ ጭማቂ ጋር በመቀላቀልም መጠጣት ይቻላል። አንዳንዶች ለጣዕምና ለምግብ መፍጨት ጥቅሞች የሎሚ ውሃ ውስጥ የወይራ ዘይትን በመጨመር ይጠቀማሉ። እንዲሁም ከሞቀ ውሃ ጋር መጠጣትም ትችላላችሁ። በሰላጣ ወይም ደግሞ በአትክልቶች ላይም በመጨመርም የወይራ ዘይትን መጠቀም ትችላላችሁ። አራተኛ ደግሞ የማከማቻ ወይም ደግሞ የምታስቀምጡበት መንገድ ነው። የወይራ ዘይት የጤና ጥቅሞቹን ለመጠበቅ ከሙቀትናም ከብርሃን ርቆ በጨለማ የመስታወት ጠርሙስ ውስጥ መቀመጥ አለበት። የወይራ ዘይትን ካስተዋላችሁ ስትገዙትም የሚሸጥበት ጠርሙስ ጨለማማ ወይም ደግሞ ወደ ጥቁር ነክ የሚያደላ ስለሆነ ከብርሃን አርቃችሁ ማስቀመጥ ያስፈልጋል ማለት ነው። በተለምዶ የምትገዙበት ጠርሙስም ጨለማማ ስለሆነ በዛው ጠርሙስ ውስጥ ከብርሃን አርቃችሁ ማስቀመጥ ይኖርባችኋል ማለት ነው። ምክንያቱም ለብርሃን ሲጋለጥ ጥቅሞቹን ሊያጣ ይችላል ማለት ነው። ስለዚህ የወይራ ዘይትን መጠጣት ይቻላል፣ ነገር ግን አሁን የነገርኳችሁን በርካታ ነገሮችን ከግምት ውስጥ ማስገባት አለባችሁ። በቀን የምትጠቀሙት መጠንም ከሁለት ማንኪያ በላይ መብለጥ የለበትም። ገና ስትጀምሩት ደግሞ ብዙ ችግሮችን ሊያስከትል ስለሚችል በተለይ በተለይ እስክትላመዱት የምግብ መፈጨት ችግርንም ሊያስከትል ስለሚችል በጣም በጥቂት መጀመር፣ በአንድ ማንኪያ መጀመር፣ አንድ ማንኪያን በቀን ሁለት ጊዜ ጠዋትና ማታ አድርጋችሁ በመውሰድ በመጀመር ቀስ እያላችሁ ከሰውነታችሁ ጋር ከተላመደ በኋላ እስከ ሁለት ማንኪያ ድረስ መጨመር ትችላላችሁ። እንዲሁም ደግሞ ክብደት ለመቀነስ እያሰባችሁ ከሆነ እንዲሁም ሌሎች የጤና ችግር ካለባችሁ ደግሞ የወይራ ዘይትን መጠጣትን ከመጀመራችሁ በፊት አስቀድማችሁ ዶክተራችሁን ማማከር ይመከራል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬ የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ፣ አስተያየታችሁ አይለኝ እላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን የምቀበለውና የምመልስላችሁ በቴሌግራም ቻናሌ ላይ ነው። በዛ ቻናል ላይ በመግባት ሊንኩን ተጭናችሁ በኮመንት ላይ ወይም ደግሞ በዲስክሪፕሽን ቦክስ ላይ ያለ ሊንኩን ተጭናችሁ ጥያቄያችሁን መጠየቅ ትችላላችሁ። የሁሉንም ጥያቄ የሁላችሁንም ጥያቄ የምመልስ ይሆናል ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።